ነሰ ሴት አንድ በሆዷ ልጅ ተሸከመችን ሴት እንደዚህ አመነጫ ጭቆ በጣም ከባድ በሆነበት በሰዓት አይደለም መገፍተር ማለት ነው። ሽላም ድራማ ተነገር አንተ ልጅ ነው። አይደለም አይደለም፣ በቃ ይቡልክ ነው። ወላይ ፍቅር ይሳይ አይኩ ፕራንክ አይቻለም። ሁለት ሶስት ቀን ነው፣ በቃ ሁለት ቀን ነው። በዛ ላይ የምታደርገው እኛ ነው ጭምር ነው። ፉፉ ና ብሩኬ ብቻ አደለም እኛንም ጭምር ለእኛት ነግረን አታማክረን። ፉፉና ብሩኬ ግን በቃ ያማክራሉ። እኛን እንደዚህ ፕራንክ ልናደርጋት ነው ምናምን ይላሉ። አንቺ ሁለት ሶስት ቀን ሙሉ በዚህ ልክ ተይጃለሽ ፍቅር! አረ ተይ ግፍሽ፣ አረ ተይ ግፍሽ። እውነት በነገራችን ላይ እንኳንም ፕራንክ ሆነ። ብዙ ሰው እንኳንም ፕራንክ ሆነ ድራማ ሆኖ ሊቀጥል መስሎን በጣም ቺኮን ነበረ ምናምን እና በጣም እኔ ከፍቅር የምወድላን ነገር በነገራችን ላይ አስተያየት ትቀበላለች፣ እንደዚህ የኦዲንሶቿን የቤተሰቦቿን አስተያየት ትቀበላለች፣ ትመለሳለች፣ ትተገብራለች እና ያንን ነገሯን በጣም ነው ማደንቀላት። አህሙ እንግዲህ ትናንትና ዛሬ ፈኪን ቀለል ያለች ፕራንክ አድርጓታል እና ፈኪ ደግሞ እበቀላ አለው ደም ነው ማስለቀሰ ስትለው ነበረ። እኔ እውነት ነው ብልሽ ፈኪ፣ አህሙ ፕራንክ አድርገሽ አንቺ ካስለቀሽው እኔ ሸልምሻለሁ እውነት እንደምልሽ። እኔ ሸልምሻለሁ የእውነት እንደምልሽ። አንድ ቀን ብቻ አይደለም ሁለት ሶስት ቀን ፕራንክ አድርገው ሁለት ሶስት ቀን ቀጥ በቅ። የምር ማለት ነው። ድብን አድርገሽ ፕራንክ ከተባለ አይቶት የማያውቅ ፕራንክ አድርግ እኔ ከጎንሽ ነን። መደረግ አለበት ደግሞ እና እንግዲህ፣ ከከተማ ወጣ ብላችሁ ተዝናኑ እያላችኋቸው ነበረ። እንግዲህ ፈኪያን ቀረብ ብዬ ማወቅ አለብኝ ምን ትወዳለች ምን ትጠላለች የሚለውን፣ ከዛ በኋላ ወተን እንዝናናለን ብሏል። እንሻላ ይዝናናሉ። አሰላሙ አለይኩም ወረህመቱላ ወበረካቱ። ሰላም ውድ ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ? እንግዲህ ዛሬ ሸከተፍ ብለናል። ያው እንግዲህ ዛሬ በነገራችን ላይ ስለፈኪ ስለአህሙ ከሰሞኑ ይሄ ሦስት ቀን የማያቸው ነገሮች ማለት እና በጣም ጥሩ ለውጥ ላይ ናችሁ። በጣም ፍቅር ፍቅር እያጫወታችሁ ነው። እኔ ፈጣሪ ካይነወጣችሁ ሌላ ምንም አልልም እና በጣም ደስ የሚል ነገር ነው። በነገራችን ላይ እያየሁባችሁ ያለሁት በቃ የምፈልገውን ነገር ነው እያየሁባችሁ ያለሁት እና ለዛ ደግሞ በጣም ደስተኛ ነኝ። እና ግን ያው እንግዲህ አህሙን ፈኪን ከከተማ ወጣ ብላችሁ ተዝናኗ፣ አዝናናት ምናምን እያላችሁ ነበረ። እንሻላ እኛ ሳንላችሁ እኮ እነሱ መዝናናት ይችላሉ፣ በነገራችን ላይ ይፈልጋሉ። ግን አንድ ነገር ሳልነግራችሁ ማላልፈው ነገር ስለ ዩቱባቸው አንዳንድ ነገር ልበላችሁ። በመጀመሪያ ዩቱባቸው እንደምታዩት፣ ያው ፈኪን በአዲስ ዩቱብ ቻናል ነው እየሰራች ያለችው፣ ያ ደግሞ ገንዘብ አይከፍልም ገንዘብ የሚከፍለው ያው ከሶስት ወር በኋላ ነው። ያሙ ቻናልም ያው ቀዝቅዟል። ያን ያክል የሚባል አይደለም ገቢ ማለት አሁን አስር ሺ ቪው ልታውቁት የሚገባው ማለት ነው። አስር ሺ ቪው አምስት ዶላር ወይ ከስምንት እስከ አስር እንደ እይታው ነው። እንደ እይታ አይደለም በነገራችን ላይ፣ እንደ እይታ ሳይሆን ማስታወቂያ በደንብ ከታየለት፣ ማንም ሳያቋርጥ ካየለት፣ ካያቸውላቸው የማናቸውም ቢሆን ከታየላቸው በቃ ከስምንት እስከ አስር ቪው ያለው ማለት አስር ቪው ቢኖረው ቢያንስ አምስት እና ስምንት ዶላር ሊያስገኝ ይችላል። እንደኛ አይነቱን አደለም በነገራችን ላይ ምናልባት የእነሱን በደንብ ቪዲዮዎችን ስለምታዩ ማስታወቂያ ልታዩ ትችላላችሁ ብዬ ነው። አሁን ለምሳሌ የኛ እንደኔ አይነቱ ሳንቲም ነው የሚቆጥረው ሀምሳ ሳንቲም ስልሳ ሳንቲም ምናምን እና ስለ ዩቱብ ስለ ቪዋቸው ምን ያክል እንደሚከፍላቸው መገመት አያቅተኝም። በዚህ አይነት ማለት ነው። ለዛ ያው ያን ያክል የሞቀ አደለም፣ ያን ያክል ክፍያ የሚያገኙ አደለም። ገና ናቸው እና ኢንሻላህ እነሱ ደግሞ ያው ዩቱብ ቻናላቸውን ለየት ተባለ ስራ እያንቀሳቀሱት አደለም። ለየት ተባለ ስራ መምጣት አለባቸው። ያው ሲኖራቸው ግን አይደለም አደለም፣ ከከተማ መውጣት ከሀገር ወጥተው የሚዝናኑበት ቀን ይመጣል። ግን ደግሞ ያንን ለመሆን የግድ ለየት ያለ ነገር መስራት አለባቸው። እኔ ብዙ ጊዜ የምናገረው ነገር ነው። እንደሌሎቹ እንደዚህ ሁለት ሶስት ቀን የሚያደርግ ፕራንክ ለምን አትሰሩም? አሁን ፍቅርና አያቸዋት አይደለም? በሶስታቸውም በአራታቸው የሚቶቻናል የሚተላለፍ ፕራንክ አይዲያ ነው ይዛ ይመጣችሁና እንደዛ አድርጋ ነው የሰራችው። እና እናንተም እንደዛ አይነት ስራ ስሩ። እርግጥ ነው ፈኪና አህሙን አሁን የሚረዳቸው ሰው የለም። በነገራችን ላይ እኔ አሁን ልረዳቸው ይችላለሁ፣ አንዳንድ ሰው ሊረዳቸው ይችላል። ግን አብዛኛው ሰው ፈኪያውን ከሌላ ወንድ ጋር መታ ወይ ከሌላ ሰው እንደዛ ያደረግኩ ከሌላ ሰው እንደዛ ተፈጠረ ብትል ከአህሙ ውጭ ወደ ውጭ ብለን ሄደን ብዙ ነገር ልንልን እንችላለን። ሰብስክራይብ ልናነሳ እንችላለን። አሁንም እንደዛው ከእሷ ውጭ ሌላ ሴት ጋር ቢሰራ የሆነ ነገር ቢፈጥር ምናምን እንደዛ ልንልን እንችላለን ግን በዛ ሄዳ ኑ። ያው እኔ እዚህ ላይ ማውራት አልነበረብኝም። በእርግጥ ግን ምንም አማራጭ የለኝም።

እነ ፍቅርንም እዩ፣ እውነት እና እንደነሱ ለየት ያለ እስኪ ሞክሮ ስሩ፣ እኛ ደግሞ እንረዳችኋለን። ይህ ነገር እንድናገር ያስገድደኝ ሁ እንድንረዳቸው ያክል ነው። ተግባቧን እዛ ጋር ሄደን የሆነ ነገር ከተፈጠረ እንዴ አሁን ከፈኪዎች እንዴት አንተ እንደዚህ ነው እንዳንል አደራ የእውነቴ ነው ብላችሁ ነገሮችን ሳናጠራ ምናምን እና ያንን ነገር እነሱም ስለፈሩ አሁን የሚረዳቸው ሰው ስለሌለም ይመስለኛል። ዝም ብሎ አሁን ስራቸው ዝም ብሎ ስራ ነው። ገባችሁ። እኛ ስለምንወዳችሁ ሰው ደግሞ የሚፈልገው ለየት ያለ አነጋጋሪ፣ አጨቃጫቂ፣ አከራካሪ ያለበት ነገር ነው። ተግባባ እና ያንን ነገር ሲያገኝ በቃ ሳብስክራይቡም ያድጋል ቪውም ያድጋል። ገቢውም እይታው እይታ በደንብ ካለው ደግሞ ገቢያቸውም ጥሩ ይሆናል። እና ያንን ነገር ደግሞ እነሱ እያደረጉት አይደለም። ስለዚህ ኢንሻላህ ያ ነገር ሲኖራቸው እና በዛ መልኩ ከሰሩ ለውጥ ይመጣል ብዬ ተስፋ አደርጋለው እና ይዝናናሉ። እንዳጠቃላይ እንግዲህ ያው በእርግጥ አህሙ ያ ነገር የችግር አይመስለኝም። ያው የፈኪን ባህሪ ማወቅ አለብኝ። ምን ትወዳለች ምን ትጠላለች የሚለውን ማወቅ አለብኝ። ከሀገር ከከተማ ከወጣን ብቻቸውን የሚሄዱት ምናምን ብዙ ነገር ሊፈጠር ይችላል። በተለይ ክፍለ ሀገር ምናምን ከሄዱ ለዛ ደግሞ ምን ትወዳለች ምን ትጠላለች ምን ትፈራለች ምናምን የሚለውን ነገር መታወቅ ያለባቸው። አዎ በደንብ መታወቅ ያለባቸው ከዛ በኋላ ይሄዳሉ ማለት ነው። እና በተረፈ ደግሞ በጣም ነው ለውጥ ላይ ያላችሁ ትውልድ። እንግዲህ ፈኪላህሙ መቆርቆር ጀምራለች፣ ማሰብ ጀምራለች፣ ፍቅሯን ገልጻለች፣ ቅናት ጀምራለች። ማሻላ ተባረክ። የእውነት ማለት ነው እንዴት እንደገረመችኝ እኮ ከሰው ሆኑ እኔም ማወራበት አለሁኝ እሄድበት አለሁ ብዬ ማለት ነው። ግን እኔ በነገራችን ላይ ቪዲዮ እንዲረዝም አዝግ የሆነ ቪዲዮ መስራት አልፈልግም፣ አጠር እንድል ነው የምፈልገው ከአስር ደቂቃ ከስምንት በእርግጥ ስምንት አይሆንም አስር አስራ ሁለት በቂ ነው ለእኔ ለእንደኔ አይነቱ ማለት ነው እና ለዛ ነው ብዙ ጊዜ ሀሳቢን ሙሉ ለሙሉ መግለጽ ማልችለው እና ማላወራበት እንጂ በጣም ብዙ ነገር ለማውራት መጣና፣ ግን እዚህ ደቂቃው ይህ ደሳይ ቆርጠዋለሁኝ እና ለዛ ነው ውዶች፣ ሲቀጥል ያው እንግዲህ አህሙና ፈኪ ከይነውጣችሁ ሌላ ምንም ማልል በጣም ደስ የሚል ነገር ነው። እንግዲህ አሙ ያው ቲክታክ ባለፈው አይታችሁታል አድል ገብቶ እና አንድ ቀን ሁለት ቀን ገብቶ በሁለተኛው ቀን ስለትዳርምና ምን ማንና የምታገባው ሚስት አገኘ ምናም ሲብትነ ነው፣ ከሰባት ዓመት በኋላ ነው የማገባው። ማንን ማንን ፈኪን ማለት ነው። እና ፈኪን እዚህ እንግዲህ እኔ ኔ ከኔ ውጪ ሌላ ሴት ብታይ ላራት ነው ምፈነክተ አለችው። ደስ ይል ምሄቅናት አው እና ፈኪና አህሙን ልክ እንደ ኢሳምና እንደ ኢክራም እናጠምራችኋለን። እውነት ይንምላችሁና እንሻላህ እነሱ ደግሞ ከተወደዱ መንገዱ ላይ ካሉበት ምንም ነገር አያቅትም። ፍቅር የሚመጣው ቀስ በቀስ ነው። ያው ከተዋደዱ ከተፋቀሩ ደግሞ እናጋባቸዋለን ማለት ነው። ሲቀጥል ስለ ፍቅር ፍቅር እኔ በጣም ነው የማደንቃት በነገራችን ላይ በጣም የሰው አስተያየት ትቀበላለች። በቃ አንቺ ሴት ንስትሽን ቤተሰብሽን በሃይማኖቷ ምናምን እንደዚህ ከመከሯ ቀጥ ነው የምትለው፣ ትመልሳለች፣ ያንን ነገር ታቋርጣለች። እና ከሰሞኑ በሰራችው ፕራንክ እንግዲህ ሴት ልጅ ነሽ፣ እምነት አለሽ፣ በዛ ላይ ደግሞ እዛኛው ሰፈር እንደዚህ የእርግዝና ድራማ ስለተጀመረ በዛ ሊቀጥሉ መስሏቸው ብዙ ሰዎች በሽቀውባት ነበር፣ ተናደውባት ነበር። እና በጣም ተቆጥቷት ነበረ እና ይቅርታ ብላ ሁሉ ነው እንግዲህ ቪዲዮን የዘጋችሁ ማለት ነው። ማለት ያው እኔ ፕራንክ ላደርጋቸው ነው ምናምን ብላ ያው እነሱን አንጨርጭራቸዋለች። እኔ የፍቅር ፕራንክ በጣም ነው የሚገርመኝ። እነሱ አንድ ቀን አረጎች፣ አንቺ ሶስት አራት ቀን ሙሉ ገራሚ ነው። እና ይመቻችሁ፣ በጣም ደስ ትላላችሁ። በተረፈ ነውና ያሳቃችሁኝ። እንግዲህ ብድግ ቁጭ እያለች ስታነጥራቸው ነበረ እና በነገራችን ላይ እዛኛው ሰፈር ማለት ነው የሆነት እርጉዝ እንዳይመስላችሁ አንድ ሴት ልጅ ሶስት ወር ሙሉ የምታሳየው ባህር ያለ ስታረግዝ ማለት ነው፣ እና ያቺ ሴትዮ ደግሞ ያንን ነገር አላየችም። ትናንት አርግዛለች ዛሬ ሆዷን አንገፍጥጣ። በነገራችን ላይ ቆዳ አለ፣ የሰው ጅስም የሚመስል ቆዳ አለ የሚለበስ ማለት ነው። ያንን ለብሳ ነው እንጂ እውነት እርጉዝ እንዳትመስላችሁና፣ እነሱ ምንም ነገር ከመዳፈር ወደኋላ አይሉም። በነገራችን ላይ ይሄ ድራማቸው ደግሞ እየተለመደ ነው እንጂ አንድ ሴት ልጅ አራት ወር ሙሉ የት ነበረች ምንም አይነት ነገር ሳታይ ከዛ ዛሬ ሄደች። ኦ ልጁ በአራት ወሩ ቲቪ ላይ ታየ። እውነት ይህን ያክል ነው ደደበ፣ የምታደርጉን